እና ቀን ጠብቃችሁ በጣም በሚገርም ሁኔታ ቀን ጠብቃችሁ ብቻ ፈለጋት ናቲዎስ ማለት እንዲ ነው ያላችሁ። በጣም ብዙ እህቶች በጣም ብዙ ወንድሞች እገሌ እገሌ ገሌ አለለም። እኔ ይሄንን ንግግር የምናገረው ለላይቭን ብዬ አይደለም። እዚህ ጋር ማንም ሰው የሚጨምርልኝ ነገር የለም። እዚህ ጋር ያሉት እህት ወንድሞቼ በአጠቃላይ ስለወደዱ ስላከበሩን።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 ከልቤ ስለ እውነት ይቅርብያችኋል። ሁላችሁ ሁላችሁም ማንኛዎቹንም ይቅርታ አልጠይቅም። ማንኛችሁንም ይቅርታ አልጠይቀው። ለምንድንነው እንደሆነ ማንኛችሁም ጋር ስላልደረሱ ማንኛችሁንም ስላልበደልኳችሁ ነገር ግን አይፈለገ እውነት ለመናገር እንደው ስሜቴ ሆኜ እንዲህ ብዬ ተናገርኩ እንጂ አንተም እኮ ይሆን እንዲያስከፍተኛል የምትሉ ሰዎች ካላችሁ እኔ ጋር መታችሁ መውራት ትችላላችሁ። ችግራችሁን ህብረት ሀሳብ አይደለም ይፈታው እኔ ጋር ነው ኑና ስለ እውነት የተከፋችሁበት ቅር የተሰኛችሁበት ነገር ካለ እናወራለን። ከዚ ውጭ እናቴን የዘለፋችሁ፣ እናቴ ባልዋለችበት ያዋላችሁ፣ እህቶቼን የዘለፋችሁ፣ እህቶቼን ባልዋሉበት ያዋላችሁ፣ በዙሪያ ያሉ ወዳጆችን በአጠቃላይ ከፍ ዝቅ ያደረጋችሁ ሁላችሁንም፣ ስለ እውነት ስለ እውነት በክርስቶስ ኢየሱስ ፍቅር እወዳችኋለሁ። በእኔና በእናንተ መሀል የገባው ሰይጣን እንጂ ሌላ ማንም አይደለም። አለቀ። ሰው ይሳሳታል።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 ፀሐዩ ደግሞ ገና ሲገባ ደግሞ ከእንደገና ተሸክመን ደግሞ ወደ ውስጥ እናስገባት እኛ ነን። ይቺን አይነት እናት በአንድ በቷ ለሰዎች ክፉ ተነገረ። ማታቀን እናት እናት ምላት በጣም ስለምወዳት አያቴ ነች። ይቺን የመሰለች እናት ይቺ ቆሻሻ፣ ቆማጣ፣ ሮጊት ተብላብኝ ተሰድባለች። እናንተን ሁላችሁንም ይሄንን ቃል የተናገራችሁት ሁላችሁንም ይቅርብያችኋል። ለኔ በነገራችን ላይ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 እኔን የምትወዱኝ የት ወንድሞች የማንንም ስም እንድታነሱ አልፈልግም። በቃ እኔ አልከበደኝም። ከዚህ በኋላ የሚዘልፉ ሊኖሩ ይችላሉ፣ ይዝለፉ። ከዚህ በኋላ የሚሳደቡ ሊኖሩ ይችላሉ፣ ይሳደቡ። ከዚህ በኋላ እንደ በቶቻቸውን የሚያላቀቁ ሊኖሩ ይችላሉ፣ ይላቀቁ። እንደፈለጉ ይናገሩ። ማንኛችሁም ግን ለነዚ ሰዎች መልስ እንድሰጧቸው አልፈልግም። ጌታ መሰክር፣ የእውነት ነው። ኢቨን ቪዲዮ እንኳን ፖስቶ ቢሆን ቪዲዮዎቻቸው ላይ ገብታችሁ ኮሜንት እራሱ እንድጽፉላቸው አልፈልግም። ስለ እውነት በቁም ነገር ምላቸው አልፈልግም እኔ ይቅር ብያችኋለሁ እኔ ችዬ ዝም ያልኩትን ፕሊስ ተወዳጆች እናንተም ደግሞ ችላችሁ ዝም እንድትሉ በልዑል እግዚአብሔር ስም ጠይቃችኋለሁ። ብዙ ነገር ብናገር ደስ ይለኝ ነበረ። በጣም ብዙ ስለተከፋው በጣም ረዥም ሰዓት ያዝኩት፣ በጣም ብዙውን ቀን የተከፈውባቸው ነገሮች አንድ ላይ ስለተጠረቃቀሙብኝ ነው። እና ሁላችሁንም በክርስቶስ ፍቅር በጣም እንወዳችሁ ስለ እጅግ በጣም አድርጌ እጅግ በጣም አድርጌ የምወዳችሁ እና ደግሞ አንዳንድ ነገሮችን ሰምታችሁ ካለማወቅ ፈለጋት ናቱስን ሳታውቁት እንዲሁ በሚዲያ ብቻ አንዳንድ ነገሮች ሲወሩ ከሰባዊነት ከሰባዊነት የተነሳ እንዴት እንደዚህ አይነት ነገር እንዴት እንደዚህ አይነት ነገር ይደረጋል ብላችሁ የተቆጣችሁ ያዘናችሁ፣ እንዴት እንደዚህ አይነት ነገሮችን እንደው ፈለጋት ናቱስ ያደርጋል ብላችሁ በጣም ስትበሳጩ የነበራችሁት ወንድሞች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 አላህ ያበርታ እያላችሁ ስታጽናኑኝ የነበራችሁ የእስልምና እምነት ተከታይ ወንድምቶች በጣም በጣም በጣም አድርጌ ነው ማመሰግናችሁ። የፕሮቴስታንት እምነት ተከታዮችም ጭምር አጋጣሚውን ተጠቅመው ፈለጋትናት ወስን ብዙ ማለት ሲችሉ እስፔሻ የፕሮቴስታንት እምነት ተከታዮች አጋጣሚ ቀዳዳውን ተጠቅመው በጣም ብዙ ነገሮችን ማለት ሲችሉ ፖዘቲቭ ቲንከር ሆነው ግን ከጎኔ ስለቆሙ ይልቁኑ ደግሞ ይበልጥ ደግሞ ስለአጽናኑኝም ጭምር እጅግ በጣም በጣም አድርጌ አመሰግናቸዋለሁ። በነገራችን ላይ እንዲህ አይነት ነገርን ያደረጉ ሰዎች ማንንም አይወክሉም። የትኛውንም ቤተ እምነት አይወክሉም። ኦርቶዶክስንም አይወክሉም፣ እስልምናንም አይወክሉም፣ ፕሮቴስታንቲዝምንም አይወክሉም፣ ማንንም አይወክሉም። እነዚህ ሰዎች የግል ጥላቻ ያለባቸው ሰዎች ብቻ ናቸው። አለቅና የፕሮቴስታንት እምነት ተከታይ ሆናችሁ ተወቾንም እናንተንም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 ለካ በጣም ብዙ ሰው ላይቭ ሪከርዱን ይመለከታል ማለት ነው የሚል ነገር ነው የተረዳሁት። እና ሮሚን በጣም በጣም ነው የማመሰግነው። ጊዜ ሊያክብልልኝ እና ሀገር ቤት ስትመጪ ያልሽውን መነጽር እንዳትረሺ ይበሉልኝ። የሆነ መነጽር ይሄ ከሰው አይን የሚያረቅ መነጽር ይዤ ልመጣለሁ ብላለች። እና ሮሚን በጣም ነው የማመሰግነው። እና ደግሞ ተወዳጅ እህቴ ቤታዬ፣ ብዙ እህቶች አሉ፣ ግን ቤታዬ ትለያለች እንግዲህ መቅናት አይቻለም እና ቤታ በቁም ነገር እውነት ትለያለች። የምትለየው ዛሬ ለፈለጋትና ቪዲዮ ስለሰራች አይደለም፣ ላይ ላይ ተቀምጣ ስለተናገረች አይደለም። ከመጀመሪያው ዕለት ጀምሮ እኔን ማንም ሰው መናቅ ሲችል ግን እንደ እህትነት የቤተክርስቲያን አገልጋይ መሆኔን አክብራ ከመጀመሪያው ዕለት ጀምሮ በጣም ብዙ ነገሮችን በመንፈሳዊነት ታዛ ነው እስከዛሬ ድረስ አብረን ያለን ነው እና ቤታዬ አንቺንም በጣም አድርጌ ነው የማመሰግነው እና ደግሞ መማሪ ያው ቤታ ተጠርታ መማሪያ ደግሞ ሳትጠራ ቀረም ቤታዬ ማን አንቺንም በጣም በጣም አድርጌ ነው የማመሰግነው። እግዚአብሔር ያክብርልኝ። ሳሪ እን የሰትምዱላ ነበር አረጋሽ ተምቶና ማን ቃን ሚሊዮን ካላስገባ ነው ያለች ነበር እና ሳሪንም በጣም ነው የማመሰግነው። ስፔሻሊ ደግሞ መሲ መሲ ማለት እውነት ለመናገር በቁም ነገር ምንም ማይካድ ነገር ማይዋሽ ነገር የኦርቶዶክስ ቤተክርስቲያን ወንድሞች እንትን ነች፣ የጦር ክፍል ነች። ወንድሞች ሲነኩባት አትወድም። ክተት ሰራዊት ምታ ነጋሪት ነው የምታውጀው። ባለቀ የቤተክርስቲያን ወንድሞች በማንኛውም አይነት መልኩ ዘር፣ ብሔር፣ ቀለም ሳትል የቤተ ክርስቲያን ልጆች ሆነው የቤተ ክርስቲያን ልጆች በመሆናቸው ብቻ ደግሞ ጥቃት ሲደርስባቸው ሁልጊዜም ከፊት ለፊት ቀድማ የሚመጣባትን ስድብ የሚመጣባትን ትችት ሁሉ ተቋቁማ የምትቆም እህት ነች። እና መሲ ብርጅ ሰሆን በጣም አንቺን ማመሰግናለሁ። እና ደግሞ ሁላችሁ ነት ወንድሞች በጌታ ስም ማት። መሲ ጅሪኮች ነበር ሲላክልኝ የነበረው በጣም ብዙ፣ ግን ሁሉንም መመለስ አልቻልኩኝም። በጣም ይቅርታ አድርጉልኝ እና ሁላችሁም በውስጥ መስመር ስጽፉልኝ የነበራችሁ ከጎን የነበራችሁ እህት ወንድሞች፣ በአጠቃላይ ሁላችሁን በጣም በጣም አድርጌ አመሰግናለሁ እና ደግሞ በቲክታክ ፕላትፎርም ላይ አብራችሁ የምታገለግሉ እና ኬ እነ ጋዲ እነ ዮባ እነ ባሮኬ እነ ዲያቆን ናቲ እነ ዲያቆን ሞኬ እነ ቀሲስ ቀሲስ ዲበኩሉ ተወዳጅ አባት በእውነት ትነታቸውን ይባርክልን። በቃ ማት ስማቸውን ጠርተን አንጨርሳቸው። እነዚህንም ወንድሞች እጅግ በጣም አመሰግናለሁ። ታም ወንድማችንም አመሰግናለሁ። ከሁሉ በላይ አመስግናት እያሉ ነው፣ ሎዛ እያሉ ሰዎች ይጽፋሉ። ሎዛን እንዳትረሳት፣ ዳ በጣም ብዙ ሰው ነው። ማሬ፣ ሎዛ፣ እዮዳብ፣ እውነት ለመናገር ዮኒ ማኛንም አመሰግኗለሁ።